በደቡብ አፍሪካ በርካታ ኢትዮጵያኖች እንደ ቅጠል እየረገፉ ወይም እየተገደሉ እንደሆነ የወጡት አሳዛኝ መረጃዎች አሉን። በሌላ በኩል ደግሞ በጣም በሚያሳዝን ሁኔታ ከወደ አርባ ምንጭ ባሰቃቂ ሁኔታ እየተገደለው ታዳጊ፣ ሌላኛው ደግሞ በመዲናችን አዲስ አበባ በቦሌ መሀል መጠጥ ቤቱ ውስጥ በሽጉጥ ተተኩሶ የሞተው ኢትዮጵያዊን በማስመልከት የፍርድ ቤቱ ውሳኔ ተሰምቷል። ሰላም ተናስጠለን ውድ ቻና ላይ የተከታታዮች ሚኪ ነኝ ከሚጌታወር ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የሚተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷ ነው ኖቲፊኬሽን ቤሏን ክፍት ያደርጉ ያንስ ያደርጉ ወደ ሁኖ የሚለቀቁትን መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሼር ና ኮመንት በማድረግም ላልሰሙት እንድዳረስ ያደርጉ። እስከ መጨረሻው እንድታደምቱኝ በትህትና ጠይቃለሁ። በዋናነት ለማመን በሚከብድ ሁኔታ እጅግ እጅግ አሳዛኝ ና ልብ ሰባሪ መረጃዎች እየተሰሙ ናቸው። በተከታታይ በርካታ ቁጥር ያላቸው ኢትዮጵያኖች በደቡብ አፍሪካ እየተገደሉ ናቸው። ተመሳሳይ የሞት ዜና እየተሰማ ነው። ሰሞኑም ብቻ ዘማሪ መስፍን ጉቱ በመሄድም አራት ሰዎች በአንድ ወር ውስጥ እንደተገደሉ፣ ሌላው ጉዳይ ደግሞ በጣም በሚያሳዘን ሁኔታ ዛሬ የተሰሙት መረጃዎች አሉ። ደቡብ አፍሪካ እንግዲህ በርካታ ቁጥር ያላቸው ኢትዮጵያኖች ይገኙበታል። በንግድ ተሰማርቶ በጣም ራሳቸውን የቀየሩበት ሀገር ነው። ግን ዛሬ የደም መሬት የሆነ በርካቶችም ለኑሮ እየሰጉ እንደሆነም ነው የተሰሙት መረጃዎች የሚያሳዩት የሀገሪቱ መንግስት ሚና ምንድን ነው የሚለውም በርካቶቹም ጥያቄን እያነሱ ይገኛሉ። እስቲ ዛሬ ያረፉት ሁለት ኢትዮጵያኖች ተገድለዋል። የተሰሙት መረጃዎች እጅግ አሳዛኝና ልብ ሰባሪ ናቸው። እነማን ናቸው በደቡብ አፍሪካ በምን ምክንያት እንዴት ውስጥ ተገደሉ በሚሉ ዙሪያ እስቲ የወጡት መረጃዎችን የምና ይሆናል። እጅግ አሳዛኝና ልብ ሰባሪ ነው። በተከታታይ ሀበሾች እየተገደሉ እንደሚገኙ ጭምርም ነው። ኢትዮጵያኖች እጅግ ልብ ይሰብራል። ልብ የሚሰብር ዜና ከደቡብ አፍሪካ፣ ኢትዮጵያውያን ወጣቶች በግፍ ተገደሉ። በደቡብ አፍሪካ በስደት ላይ የነበሩ ሁለት ኢትዮጵያውያን ወጣት ጓደኛሞች መላኩና አክሊሉ ባልታወቁ ኃይሎች በደረሰባቸው አሰቃቂ ጥቃት ህይወታቸው ማለፉን ስንገልጽ በታላቅ አዘን ነው። ይህ አሳዛኝ ክስተት በደቡብ አፍሪካ በውጭ ዜጎች ላይ የሚደርሰው የጥቃት ሰንሰለት አሁንም እንዳላቆመ የሚያሳይ ነው። ወጣቶቹ ጓደኛሞች የህይወትን ፈተናዎች ተቋቁመው ለተሻለ ተስፋ ሲጥሩ የነበሩ ሲሆን ህልማቸው በዚህ አሰቃቂ ሁኔታ ተቋርጠዋል። ለቤተሰቦቻቸው፣ ለጓደኞቻቸውና ለመላው ኢትዮጵያ ማህበረሰብ መጽናናትን እንመኛለን። ማን ነው ተጠያቂው? ኢትዮጵያ ላይ የሚደርሰው ማንነትን መሰረት ያደረገ ጥቃት ተደጋግሞ መቀጠሉ አሳሳቢ ነው። ለዚህ አስከፊ ሁኔታ መባባስ የሚከተሉት አካላት የራሳቸውን ኃላፊነት አለባቸው። የደቡብ አፍሪካ መንግስትና የህግ ማስከበር አካላት የዜጎችና የውጭ ዜጎችን ደህንነት የመጠበቅ ዋና ኃላፊነት ያለባቸው እነርሱ ናቸው። ጥቃት የሚያደርሱና ግለሰቦችና ቡድኖችን በአስቸኳይ ለህግ አቅርቦ ተገቢው ቅጣት እንዲያገኙ ማድረግ ይጠበቅባቸዋል። በውጭ ዜጎች ላይ ያለው ጥላቻ በስራ ለመንቀል የሚያስችሉ ጠንካራ መንግስት ጋር መከላከል እንዳለባቸው ጭምር ነው። የኢትዮጵያ መንግስት በውጭ ሀገራት የሚኖሩ ዜጎችን በዲፕሎማሲና በህግ በኩል የመጠበቅ ግዴታ አለበት። የደረሰውን ግፍ በቅርበት በመከታተል የጥቃት ሰለባ ለሆኑት ቤተሰቦች ድጋፍ መስጠትና የዜጎችን ደህንነት ለማስጠበቅ ከደቡብ አፍሪካ መንግስት ጋር በብርቱ መስራት ይገባዋል። በኢትዮጵያውያን ላይ የሚደርሰው የዘር መድሎና ግፍ በአስቸኳይ እንዲቆም የፊት ድምጻችን ከፍ እናደርግ። መላኩና ክሊሉ ነፍሲ ማር በማለትም የወጡት እጅግ አሳዛኝና ልብ ሰባሪ መረጃዎች ናቸው ኢትዮጵያ ዲፕሎማት አሉ ቢሮ ከፍቶ የኢትዮጵያ ዲፕሎማቲክ ቢሮ እስካለ ድረስ ለምንድን ነው እስከ ዛሬ ዘምታ የተመረጠበት ለምንድን ነው የሀገሪቱ መንግስት ቻለንጅ ያላደረጉት የዛ ሀገር መንግስት በማያገባው ግን ፊቲ ለፓሌስቲን እያለ ህዶ እስራኤል ላይ ጫና ለማስደር ሞክራል መጀመሪያ እስኪ ኢትዮጵያኖች እዛ ግፍ እየተገደሉ ያሉትን ማስቆም ያልቻለ መንግስት ነው ስለ የራሱ አሮባት የራሱ አሮባት የሌላውን ታማ ስላለች እንደምለውት በጣም በሚያሳዝን ሁኔታ እዚያው ሀገር ያለውን የኢትዮጵያን መብት እንኳን ያላስከበረ በጣም በሚያሳዝንና በሚያሳፍር መልኩ ኢትዮጵያኖች በደቡብ አፍሪካ በዘረፋ አለ ለምታወቁት በስራ ነው። ኢትዮጵያኖች በመቀየር እዛ ሀገር ደግሞ ዋና ኔቲቭ ጥቁሮች በጣም በሚያሳዝን ሁኔታ ኢትዮጵያኖች ላይ በደል ሲያደርሱ፣ ኢትዮጵያኖች እርስ በርስ ደግሞ አንደኛው አንደኛውን ገዝቶም ከዚህ በፊት ጥቃት እንዲፈጽም ማድረጋቸውም የምታወስም ነው። ሌላኛው መረጃ እንግዲህ በጣም በሚያሳዝን ሁኔታ የተሰማው ከወደ አርባ ምንጭ ነው። ወደ አርባ ምንጭ አሰቃቂ ሁኔታ የተገደለው ታዳጊ ያለ በጣም በሚያሳዝን ሁኔታ በአርባ ምንጭ ሼቻ ቀበሌ ዶይሳ ቀጠና ሰፈር ሰላም ፔንሲዮን አካባቢ ስጫወት ከነበረበት ከጠፋ በኋላ ወደ ቤቱ ሳይመለስ ቀርቷል የተባለው ታዳጊ ሕጻናት ናይል ማይክል ተገድሎ መገኘቱን የመረጃ ምንጮች ገልጸዋል። ይህ አሰቃቂ ድርጊት ከተሰማ በኋላ የአካባቢው ማህበረሰብ በከፍተኛ ሐዘን ውስጥ ወድቆ ፍትህ እንዲሰፍን ከፍተኛ ጥያቄ እያቀረበ ይገኛል። የአርባ ምንጭ አስተዳደር ፖሊስ ይህንን አሳዛኝ ግድያ ተገቢውን አፋጣኝ ምርመራ በማድረግ ወንጀሉን የፈጸሙ አካላትን ለህግ እንዲያቀርብና የህፃኑን ገዳይ በአስቸኳይ እንዲይዙትም ነው በዋናነትም እንግዲህ መልእክታቸውን ያስተላለፉት ኢትዮጵያ ላይ እንግዲህ በጣም በሚያሳዝን ሁኔታ ምን አይነት ጉድ እየተሰማ ነው ህጻናቶች ላይ እየደረሱ ያሉ በደሎች ጭካኔዎች ግፎች አይቆሙም ወይ እስከ መቼ ነው ይህ በጣም በሚያሳዝን ሁኔታ፣ በዚህ ሁኔታ እንዴት ነው እግዚአብሔር እንዳው ከሀገሪቱ ጋር ታርቆ ልማት እድገት የሚመጣው? እንደዚህ አይነት መርገም የሆነ አመለካከትና አስተሳሰብ እያለ በአሁኑ ሰዓት እንግዲህ ቤተሰቦቹ ፊት እንዲያገኘው በኩሉን እንድወጣ ትጥቀን እንጠይቃለን በማለት ነው። አልፎም ደግሞ በተለያዩ የኢትዮጵያ ክፍሎች ይህ ሰው ግለሰቡን ፎቶ በማስመልከትም በመለጠፍ የሚያድስ የአርባ ምንጭ ፖሊስ ይህ ግለሰብ በፎቶ ላይ የምትመለከቱት ማለትም ነው ህጻና ጠቅብ ያለው ሰው ስታከራዩ ቤት ጥንቃቄ እንድታደርጉና መሰረትን በማድረግም ባክግራውንዱን መረጃዎችን አጥንታቸው እንድታከራዩ በማለትም ነው የአርባ ምንጭ ፖሊስ ያስተላለፈው መልእክት ማለት ነው። እጅግ ልብ ሰባሪ እና አሳዛኝ ነው። ሌላኛው እንግዲህ በመዲናችን አዲስ አበባ መሀል አዲስ አበባ ላይ በግፍ የተገደለ ሰውየውን በማስመልከት ፊትን በማስመልከት ፍርድ ቤቱ ምን ብይን ሰጠ? ከዳዩ ዙሪያ የደረሰውን መረጃዎች አሉ። እስኪ ምን አይሆናል አባቴ አበበን በግድያ የከሰሰው ተስፋ ሆርዶፋ በ20 አመት ጽኑ እስራት ተቀጣ። ይህ ነገር አስታወሳችሁ። ከሁለት ዓመት በኋላ ፍትህ ይሰፍናል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ግድያና የከባድ ወንበዴና ወንጀል ችሎት ግራ ቀኝ ማስረጃዎችን ከመረመረ በኋላ በግድያ ወንጀል የተከሰሰው ተስፋዬ ወርዶፋ ላይ የቅጣት ውሳኔ ያሳልፈዋል። ፍትህ ሚኒስቴር የልዩ ልዩ ወንጀሎች ጉዳዮች ዳይሬክቶሬት ዓቃቤ ሕግ በግለሰቡ ላይ በሁለት ዋና ዋና ክሶች ክስ መስርቶናል። አንደኛ በከባድ ወንጀል ወይም የወንጀል ሕግ አንቀጽ 539 ንዑስ ቁጥር 1 ሀ ሁለተኛ በህገወጥ የጦር መሳሪያ ይዘው መገኘት ጦር መሳሪያ አዋጅ ቁጥር 1177 ህዝባር 22 ድንጋጌን በመተላለፍ የወንጀሉ አፈጻጸም ተጎጂ አባተ አበበ ቦታው አዲስ አበባ ቦሌድና ሞላ አካባቢ ቀንና ሰአት ታህሳስ ሰባት ቀን 2016 ዓ ም ከምሽቱ አራት ሰዓት ላይ ተከሳሹ ከፍቃድ ውጪ በሆነ በህገወጥ ወጥ ሽጉጥ ተጠቅሞ ተጎጂውን በሶስት ጥይት በመምታት ህይወቱ እንዲያልፍ አድርጓል። ተስፋዬ ሆርዶፋ ፍቃድ ካወጣባቸው ሁለት ሽጉጦች በተጨማሪ በመንግስት እውቅና የሌለውና ፍቃድ ያልወጣበትን ሽጉጥ በተሽከርካሪ ውስጥ ደብቆ ይዞ ተገኝቷል። በወቅቱም ወንጀሉን ፈጽሞ አምልጦ የነበረ ቢሆንም በአዲስ አበባ ፖሊስ ኮሚሽን ግትትል በቁጥጥር ስር ውሏል። ተከሳሹ ክሱን ቢክድም አቃቤ ሕግ ያቀረባቸው የሰው ምስክሮች፣ ቅላጭና ስረጂ የፎሬንሲክ ማስረጃዎች ፍርድ ቤት መርምረዋል። ፍርድ ቤቱ የአቃቤ ሕግ ማስረጃዎችን ወንጀል መፈጸሙን ማረጋገጣቸውን በመጥቀስ ተከሳሹ እንዲከላከል ብይን ሰጥቶ ነበር። ተከሳሹ ያቀረባቸው የመከላከያ ማስረጃዎች ግን የአቃቤ ሕግን ማስረጃዎች በተገቢው መከላከል ባለመቻላቸው የጥፋተኝነት ፍርድ ተላልፎበታል። በዚህም የ20 ዓመት ጽኑ እስራት እንድቀጣም ነው። የተስላለፈው መረጃዎች ማለትም ነው። እጅግ አሳዛኝ ነው። ይህ ግለሰብ እንግዲህ ዛሬ ሁለት አመት ነው በመሀል አዲስ አበባ ላይ በመጠጥ ቤት ላይ ነበረ በተነሳው ከዛም ከመሬት አንስቶ ሽጉት አውጥቶ እንደተኮሰበት ጀምረም ከዛ ገድሎ በሰአቱ እንዳመለጠ በርካቶቹም የፊቴ ያለ በማለትም ነው። ይህ ሰው እንግዲህ ሟቹ የፒያሳ የአዲስ አበባ ተወላጅ እንደነበረ ና ለረጅም አመትም በስራና በተለያዩ በሀብትም ገንዘብ ያካበተውን ገና ሳይበላ መሞቱ በማለት በርካቶቹ ሀዘናቸውን ገልጾ ነበር። በሰፈሩም በዛው አካባቢም በርካቶቹ የወዱት እንደነበረ ጨምረ። በርካቶቹ ፊት ስጠይቁ ነበር። በተደጋጋሚ ሚዲያ ላይ ጥቁር ልብስ በመልበስም ፊት ስጠይቁ ነበረ። በስተመጨረሻ እንግዲህ የ20 ዓመት ጽኑ እስራት እንደተቀጣ ጨምረም ነው። ይህ ግለሰብ የራሱንም ህይወት የሰውንም ህይወት አበላሽተው በአሁኑ ሰዓት እንግዲህ አዘግት ውስጥ እንደሚገኝ ጨምረም ነው። በርካቶቹም ሀሳባቸውን እየገለጹ ያሉት እያንዳንዱ ሰው ስሜታዊ ባይሆን ጥሩ ነው፣ ጥጋበኛ ባይሆን ጥሩ ነው በማለትም ነው። በርካቶችም ሀሳባቸውን እያጋሩ ያሉት ምክንያት ምክንያቱም ጥጋብና ስሜት ለትልቅ ውድቀትና ጨለማ ህይወት ነው የሚዳርገው። ሀያ አመት ይኸው እሱ በሰላም ስም ብሎ አርፎ፣ ሽጉጥስ ምን ያደርጋል? የሰው ልጅን ለመግደል ከሆነ ምን ይሰራል ሽጉጥ። ሰው ብዙ ጊዜ ራሱን የመከላከል እያለ ሴጣዊ ነገር ይታጠቃል። እግዚአብሔር ነው ሰው የሚጠብቀው። ሽጉጥ ስላለ ራሴን አጠብቅም ማንኛውም ሰው ብትሆን ማለትም ነው። ስለዚህ ይህ ፈጣሪ ነው የሚጠብቀው። ፈጣሪ እንደፈቀደ ነው ሰው የሚኖረው። ሽጉጥ መያዝ መዘዙ ከባድ ነው፣ ብዙ ነገር ይዞ ይመጣል። ስለዚህ ጥንቃቄ ልደረግ ይገባል በማለት ነው በርካቶቹ የቅለሱ ያሉት የዚህ ግለሰብ ነፍስ እንግዲህ ከሁለት አመት በኋላ ሀያ አመት ጽኑ እስራት እንድትቀጣ እንዳደረገ ጭምርም ነው ሁኔታዎቹ የሚያሳዩት። በአሁኑ ሰዓት እንግዲህ ሰውየው የራሱንም የሰውንም ህይወት አበላሽቶ በዚህ ሰዓት እስር ቤት ላይ እንደሚገኝ ጭምርም ነው። እጅግ አሳዛኝ ሟቹን በማስመልከት ልብ ሰባሪ በሳቱ በርካታ ቁጥር ያላቸው ኢትዮጵያኖች ሐዘናቸውን ሲገልጹ ነበረ። ፊቴ በማለትም በከፍተኛ ሐዘን ነበረ ሲጠይቁ የነበሩት በተለየ ፒያሳ ተወላጆች አጠቃላይ ያን በማስመልከትም ነው እለታዊ መረጃዎችን በጣም በሚያሳዝን ሁኔታ ወደ ደቡብ አፍሪካ ኢትዮጵያኖች ላይ እየደረጉ እየደረሰ ያለው ፈተና አሁንም በርካቶች ተከታታይ በተመሳሳይ ሰዓት እየሚገደሉበት ሁኔታ ምንድ ነው? በማለትም ነው በርካቶቹም ሀሳባቸውን እየገለጹ ያሉት። ሌላኛው ደግሞ በጣም በሚያሳዝን ሁኔታ በተከታታይ ቀናት እየተገደሉ ናቸው። ይህ ምንድ ነው? በማለትም ነው በርካቶቹም እየገለጹ ያሉት። ሌላኛው እንግዲህ በዋናነት የአርባ ምንጭ አካባቢ ያለው ልጅም ሞቱ ወይም መገደሉ በርካቶችን ያሳዘነበት ክስተትም እንደሆነ ጀምረም የአርባ ምንጭ ፖሊስ ጥሪን በማስመልከት መፋቃቸውን ሰውየውን በተቻለ መጠን አድነን በቁጥጥር ስር ና ውል በማለትም ነው በርካቶቹም እየገለጹ ያሉት። ወንጀለኛው መያዝ አለበት፣ ወንጀለኛው ተይዞ በህግ መጠየቅ እንዳለበት ጀምረም በርካቶቹም እየገለጹ እንዳሉ ጀምረም ነው የወጡት እውነታዎች የሚያስረዱት። ሌላኛው መረጃ እንግዲህ የዚሁ የሰውየው ህልፈትን በማስመልከትም ነው፣ አጠቃላይ የፍርድ ብይንም በማስመልከት ፍርድ ቤቱ ምን ብይን ሰጠ በሚል ዙሪያ ነው። አብሬያቸው ቆየሁት። እስካሁን ድረስ አብሬያቸው የቆየሁት ሚኪ ነኝ ከሚኪታ ቦር። ለዚህ ቁም ነገር ዘል ቻናል አደስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ነው። ይህንን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንዲደርስ ያድርጉ። ለሳታት ያሉኝ መረጃዎች እኔ መስላለሁ። በወቅታዊ ና አጭር መረጃ እስከምንገናኝ ድረስ በያላችሁበት አለም ክፍል ሰላም ያቆያችሁ።